ይሄ የሰይጣን ሴራ ሊገባን ይገባል። አማቼ ምላጩን ግንባሬን የቆረጡበትን ምላጭ ይዘው ወደ ማድቤት ቤት ሲሮጡ ተመልክቻለሁ። እግዚአብሔር ያለ ምክንያት የአለማ ሰዎችን አይፈጥርም። ጨርቄን ማቄን ሳልል ከዛ ቤት ወጣው ወደ አዲስ አበባ መጣው። ትዳራችንም በዛው ተጠናቀቀ። ከሶስቱም እምነት ነው የመጣ ነው ብሎ አንድ ላይ ኮላቦሬሽን ፈጥረው የመናፈስቱን አለም አሰራር ፕሮሞት የሚያደርጉ ሰዎችን ታዝቤያለሁ። ሁሌም የሚጎዱት ልጆች ናቸው። ልጆች በምንም ተአምር ከሁለት አንዱን አተው መኖር አይፈልጉም። ችግር አይኑን አፍጦ ጥርሱን አግጦ ሲመጣባችሁ ነው ከምን አይነት ሁኔታ ጋር እንደተላተማችሁ የሚገባችሁ ነው። ሰላም ጤና ይስጥልኝ። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻና ላይ ተከታታዮች እንኳን ለትንሣኤ ብርሃን በሰላም አድረሳችሁ ማለት እፈልጋለሁ። በዓሉ እንዴት ነበር? ጥሩ እንዳሳለፋችሁት እገምታለሁ። ቀሪውም ጊዜ የሰላም የደስታ የፍቅር የጤና እንዲሆን ከወዲሁ መልካም ምኞቴን ማስተላለፍ እፈልጋለሁ። እንግዲህ ዛሬም አንድ ታሪክ ወደ እናንተ አቅርባለሁ። አንድ የፕሮግራም የተከታታይ ያደረሰኝ ታሪክ ነው። በጣም ስለገረመኝ እና ሌሎቻችሁም ትማሩበታላችሁ ብዬ ስላመንኩ ነው ይህን ታሪክ ወደ እናንተ እማቀርበው። ከዛ በፊት ግን እንዲህ ሽክ ያደረገችኝ ሮሚ የባህል ምግብ ቤት እና እንዲሁም ደግሞ ሮሚ የባህል አልባሳት መሸጫ ባለቤት ሮሚ ነች በእናንተ በተመልካቾች ስም ከልብ ከልብ ላመሰግናት እፈልጋለሁ። እንግዲህ ቀጥታ ወደ ዛሬው ባለታሪክ ታሪክ ስናመራ ይህ ሰው ብዙን ጊዜ እንግዲህ በተለያዩ የሀገራችን ስፍራዎች እየተዘዋወረ ሲሰራ እየቆየ ነው። እና ከባለቤቱ ጋር ከተዋወቀበት ጊዜ ጀምሮ ያሳለፈውን ነገር ነው የነገረኝ። እና እንግዲህ በፍቅር ትውውቅ ወቅት ማን ምን እንደሆነ ልታውቅ አትችልም። ባክግራውንድ ማወቅ ያለብህን ያህል ላታውቅ ትችላለህ ከዛ በኋላ ከገባበት በኋላ ግን አብረህ በመቆየት ብዙ ነገር ትገነዘባለህ የሚል ነገር ነው የነገረኝ። ይህንን እኔ አምናለው። ብዙ ጊዜ እንደውም ምንድንነው በራ ግብር ስሰራ የምለው ነገር አለ እና የምታገቡትን ሰው ብቻ ሳይሆን ከሱ ዙሪያ ያሉትን አባት፣ እናት፣ ዘመድ ባክግራውንድም ማወቅ ግዴታ ነው። በተለይ ደግሞ ይሄ የመንፈስ አሰራሩ በደንብ እየገባችሁ ሲመጣ በእናንተ ብቻ ሳይሆን ከእናንተ ጀርባ ወይም ደግሞ በእናንተ ዙሪያ ባሉት ቤተሰቦች እክል ምክንያት ብዙዎች ትዳሮች አደጋ ላይ ይወድቃሉ እና ለዛም ነው ባግራውንድ በደንብ ማወቅ ጥሩ ነው ብለን የምንናገረው፣ እንደዚህ አይነት መርሃ ግብር በምንሰራበት ሰዓት ማለት ነው። እና ይህ ወንድማችን እንግዲህ ከባለቤቱ ጋር ተዋውቆ ትዳር ከመሰረተበት ጊዜ ጀምሮ የማያውቃቸው ነገሮች ነበሩ። እየቆዩ አብረው መኖር ሲጀምሩ ግን እየተገለጡለት መጡ። እንግዲህ እሱ እንዳለ ምንድን ነው ቆይቼ ነው የባለቤቴ እናት ውቃቢ እንዳለባቸው የተረዳሁት ነው ያለይ። በፊት አያውቅም ነበር። ያው የባዕድ አምልኮ ውስጥ እንዳሉ አያቁም ነበር። በፍቅር ጊዜ በግንኙነት ጊዜ እሷም ያንን አትናገርም። ብዙዎች ይህንን አይናገረውም እ ከውቃቢ ባለቤት ነው የመጣት፣ ወይም ደግሞ ከውቃቢ ከሚያመልክ ቤተሰብ ነው የመጣት፣ ከባዕድ አምልኮ የሚያመልክ ቤተሰብ ውስጥ ነው የመጣት አይሉም። እንግዲህ በቆይታ ስትኖሩ ነው ችግር አይኑን አፍጦ ጥርሱን አግጦ ሲመጣባችሁ ነው ከምን አይነት ሁኔታ ጋር እንደተላተማችሁ የሚገባችሁ ማለት ነው። እና እዚህም ወንድም ላይ ደረሰው ታሪክ ይሄ ነውእና እና ይህ ልጅ ብዙ የሀገራችን ክፍላት ተዘዋውሮ የሰራ ቢሆንም መጨረሻ ላይ ግን ነዋሪነቱን ያደረገው አዲስ አበባ ነው እና የእሱ የባለቤቱ እናት ደግሞ የሚኖሩት አዳባ ነው። አዳባ ባሌ ውስጥ ይመስለኛል። አይ ቲንክ ባሌ አዳባ ነው ያለኝ እና ያው እንደ ማንኛውም ቤተሰብ በዓል ሲሆን አንዳንድ ጊዜ ለረፍት ሊጠይቅ ይሄዳል ከባለቤቱ ጋር እና ይሄዳል፣ እዛ የተወሰነ ጊዜ አሳልፎ ይመለሳል። እንዲህ ማንኛውም ቤተሰብ ውስጥ እንደተለመደው ማለት ነው እና በአንድ ወቅት አለኝ። በአንድ ወቅት ለበዓል ዋዜማ ሄድን አለ እዛ ማለት ነው ሊጠይቅ የባለቤቱን እናት ማለት ነው እና እዛ በሄደበት ሰዓት ያጋጠመው ነገር ነው ለእኔም በጣም አስደንጋጭ የሆነብኝ ሄጄ ተኝቻለሁ አለ እንቅልፍ ይዞኝ ተኝቻለሁ በኋላ ግን የሆነ ነገር ግንባሬን እንዲ ሲቆርጠኝ ይታወቀኛል አለ እና ወዲያውኑ የተነሳሁት ኦፍኮርስ እንግዲህ እርኩስ መንፈስ አሰራር ረቂቅ ስለሆነ አንዳንድ ጊዜ የሆነ ነገር እንኳን እየተደረገባችሁ ትደነዘዛላችሁ እና አንተ በዛ ቅስበት እንዴት ልትነቃ አልቻልኩም ኦፍኮርስ እነቅቻለሁ አለ እና ስነቃ ግን አማቼ ምላጩን ግንባሬን የቆረጡበትን ምላጭ ይዘው ወደ ማድቤት ሲሮጡ ተመልክቻለሁ ነው የሚለው። ምን እርምጃ ወሰርክ ስለው ምንም አይነት እርምጃ አልወሰርክም። ለምን ስለው አንደኛ ተደናግጬ ነበረ፣ ሁለተኛ ደግሞ እኔ እንጃ ነው ያለኝ። እንግዲህ እኔ ግንባር በምላጭ የቆረጠን ሰው ዝም ብሎ እጅን አጣምሮ መመልከት አለ ነው? ለነገሩ በእሱ ጫማ ውስጥ ሆኜ መናገር አልችልም። እሱ ያለኝ ያንን ነው እና ደሜን ጠባጠባል። እጃቸው ደንበደመሆነ ወደዛ ሄደዋል እና ተነስቼ በጣም በተደናገጠ ስሜት ዙሪያዬን ስቃኝ ባለቤቴ አጠገቤ ቆማለች አለ ምንድን ነው ስላት ምንም ማለችም እና ከት ብላ ሳቀች ነው ያለው ልብ አድርጉ ባለቤታችሁ የልጆቻችሁ እናት አጠገባችሁ ቆማ እንደዚህ አይነት አደጋ ሲደርስባችሁ እምትስቅ ከሆነ ምንድን ነው ፊልም የምታደርጉት ምንድነው የምትገምጡት ከዛ ምንድ ነው ስላት፣ ከት ብላ ሳቀች። አይ ምንም አደለም ነው ያለችው ቀለል አድርጋ። የምትወዱት ሰው የትዳር አጋራችሁ እንኳን በምላጭ ተቆርጦ ይቅርና እንቅፋት ሲመታው የሚሰማችሁን ስሜት እናንተ ታውቃላችሁ። እውነተኛ ፍቅር ካላችሁ እውነተኛ የትዳር ጥንዶች ከሆናችሁ ማለት ነው። እሷ ላይ ግን ያንን ስሜት አልተመለከትኩም ነው ያለው። ከዛ እየቆየ ሲሄድ ብዙ ነገሮችን ማጣራት ጀመረ። ስለዚህ ለምንድን ነው የቆረጡህ ብዬ ነገርኩት። ግብር ነው፣ ነው ያለኝ። ቃል በቃል ግብር ነው። ከዛ በኋላ ምን ውሳኔ ወሰንክ ስለው ምንም እንትን አላልኩኝም፣ ሌላ አይነት ውሳኔ ያልወሰንኩም፣ ጨርቄን ማቄን ሳለል ከዛ ቤት ወጣው፣ ወደ አዲስ አበባ መጣው፣ ትዳራችንም በዛው ተጠናቀቀ አለ በዛ ችለት ማለት ነው። ግን ትዳርህን ከፈታህ በኋላ ሰላማዊ ህይወት መኖር ጀመርኩ ስ በፍጹም ነው ያለው። እንደውም ወደ አንተ ጋር አሁንም ደውልም የገፋፋኝ ነገር ያነው ነው ያለው። እና ተለያየን በነገራችን ላይ ከዛ ከወጣ በኋላ እንደወጣ አይደለም የፈታት ልክ ይሄ ከሆነ በኋላ በሆኑ የወራት ልዩነቶች ውስጥ ሴትዮዋ ይሞታሉ። ሴትዮዋ ሲሞቱ እሱ እንግዲህ እንደነገረ ማለት ነው ምን ተብሎ መወራት ጀመረ ነው ያለኝ፣ እናቴን ነውም የገደልከው ያስገደልከው አንተ ነህ የሚል ነገር ደግሞ ከዛኛ ወገን መጣ። ጅራፍ ራሱ ምንድነው ገርፎ ራሱ ይጮሃል አይነት ታሪክ እኔ ላይ ሃፕን አደረገ ነው ያለኝ። ከዛ በኋላ ግን በዛ ብቻ አላበቃም። በዛ ብቻ አላበቃም። ልክ እሳቸው ከሞቱ ከተወሰነ ወራት በኋላ ፍቺ ፈጸምን አለ። ልጆቻችሁ ስለው ልጆቻችን ተከፋፍለው እንደሚያሳድጉ ነው የነገረኝ። አያቸው ብዙ ጊዜ ብዙ ጊዜ። የትዳር መፍረስ ምክንያቱ ምንም ይሁን ምን፣ ሁሌ የምለው ነገር አለ በግል ላይ ፊል ስለማድርገ የግል ስሜቴ ነው። ሁሌም የሚጎዱት ልጆች ናቸው። ልጆች በምንም ተአምር ከሁለት አንዱን አጥተው መኖር አይፈልጉም። እናታቸውንም አተው መኖር አይፈልጉም አባታቸውንም፣ እና ሁለቱንም አንድ ላይ እያዩ ማደግ ነው የሚፈልጉት እና ይህንን በራሳችን ስሜት በራሳችን ጥፋት በራሳችን ቸልተኝነት ልጆቻችንን ለዛ እየዳረግን ነው እና ከእንደዚ አይነት ቤተሰብ የወጣ ልጅ ሲያደግ ምን ሊሆን እንደሚችል መገመት ያን ያህል ከባድ አይደለም። ምክንያቱም እንደዚህ አይነት ልጅ ፍቅር ሳያይ ወይም ደግሞ ከሁለት አንዱን ወይም ደግሞ ከሁለት የአንዱን ፍቅር አጥቶ ስላደገ አንደኛ ለሰው ልጆች የሚኖረው አመለካከት በጤናማ ቤተሰብ ውስጥ በእናትና በአባቱ እጅ እንዳደገ አይነት ልጅ አይሆንም። ትምህርት ቤት ውስጥ አምባጓሮ ሊፈጥር ይችላል። ትምህርት ቤቱ ተነጫናጭ፣ ተደባዳቢ፣ ደስተኛ ያልሆነ፣ ትምህርቱን የማይከታተል ወይም በትምህርቱ ከሌሎቹ ወደኋላ የቀረ ሊሆን ይችላል። ስለዚህ የምንፈርደው ማለት ነው ልጁ ላይ ነው የልጁ አስተዳደግ የልጁ ባክግራውንድ ምንድን ነው ብለን አንፈትሽም እና ብዙዎቻችን ለመፍረድ በጣም ፈጣኖች ናል ይህ ልጅ ከሌሎቹ የተለየ ነው በጣም ይንቀጀቀዣል በጣም ይረብሻል ከተማሪዎች ጋር አይስማማም ከተማሪዎች ኦድ የሆነ ባህሪ አለው ብለን ያንን ልጅ ያችን ልጅ ለመወንጀል እንሽቀዳደማለን እንጂ ለዚህ ሁኔታ የገፋፋቸው ምክንያት የሆናቸው ነገር ምንድን ነው ብለን አናጣራም እና ብዙዎች በዛ ውስጥ ሰላም እንደሆኑ ይታወቃል እና የብዙዎቻችን ካደግን በኋላ የሚኖረን ባህሪ በቤተሰቦቻችን ውስጥ በነበርንበት ሰዓት ላይ ከነበረን ሁኔታ ጋር ቀጥታ ግንኙነት አለው። ርሱ የስነ ልቦና ባለሙያ አይደለሁም ግን ይህንን ነገር ለማወቅ ግዴታ የስነ ልቦና ባለሙያ መሆን አያስፈልግም። የተወሰኑ ነገሮችን ማገላበጥ እና የተወሰኑ ነገሮችን ማንበብ፣ ዙሪያን መቃየት ብቻ በቂ ነው እና እዚህም ቤተሰብ ውስጥ ያሉት ልጆች በምን አይነት ስነ ልቦና ውስጥ ሊያድጉ እንደሚችሉ መገመት ያን ያህል የሚከብድ አይሆንም። የሚገርምህ ያሁሉ ሆኖ ያሁሉ ሆኖ ከተለያየን በኋላ የእሷ ዛቻ ግን አልቆመም ነው ያለኝ። እንዴት አልኩት? በምንም ማንም ማንም እንግዲህ ወንድ የሆነ እናያለን። እንደታሰርክ ትቀራታለ ማንም አይፈታም ነው ያለችው። ማንም አይፈታም። ኤኔሴንስ በሆነ ነገር ታስረሃል። ሌላ በምንም አይደለም በርኩስ መንፈስ አሰራር ነው ስለዚህ ማንም ሊፈታ አይችልም ነው። እነዚህ ሰዎች በዚህ ደረጃ በራሳቸው ላይ ኮንፊደንስ አሳድረው ምስኪን የሆኑ ሰዎች ምንም እንደማያመጡ እየተናገሩ ነው። ምስኪን የምንላቸው ሰዎች ደግሞ አንደኛ ወይ ከመንፈሳዊ ሕይወታቸው አልሆኑ ወይም የሚተማመኑበት ነገር የላቸው። ስለዚህ መሀል ላይ ሲዋዥቁ ሰለባ ሆነው ይቀራሉ። ለዚህ መፍትሄው መንፈሳዊ ሕይወት ላይ መጠንከር ነው የምንለው ለዛ ነው። በየቤቱ ብዙ የሚደረጉ የደም ግብሮች አሉ። አንደኛው የዚህ ባለታሪካችን የወንድማችን ታሪክ ነው። እንግዲህ ግንባርን ሊያው ነው በአማጅ ተሰርተለ የደም ግብር ለሚመለክ የባዕድ አምልኮ ኃይል መስጠት መገበር ብዙ ነገሮች አሉ። በዚህ አይነት ሁኔታ ውስጥ የሚፈጸሙ እና ይሄ ነው ታሪኩ። ስለሰማነው እና ፊትለፊት ስለወጣ ነው ነው እንጂ ያልወጡ ስንትና ስንት ታሪኮች አሉ። ከባዕድ አምልኮ ጋር በተያያዘ፣ ከውቃቢ ጋር በተያያዘ፣ ከጠንቋይ ጋር በተያያዘ ሁሌ የተናገርን ነው፣ ሁሌ የሰማን ነው አይደል? ስለዚህ ኢትዮጵያኖች ከመቼውም ጊዜ በላይ በክፋት ጎዳና በክፋት ጎዳና መጓዝን መርጠናል። ከእግዚአብሔር መንገድ እርቀናል። ከማስተካከል ይልቅ ለትችት መሮጥ ይቀናናል። እንዲህ አይነት የጨለማው ዓለም ውስጥ ነው ስንል ብዙዎች ፌዝ ይመስላቸዋል። ከምስክር በላይ ምንም የለም። ምስክር ስንል ደግሞ ከተመለከተ አይደለም በራሱ ላይ ከደረሰበት ሰው ውጭ ምስክር ሊመጣ አይችልም። እንደውም እሱ ብዙ የታዘባቸውን ነገሮች ነግሮኛል እና ይሄ የመናፍስቱ ዓለም በኮላቦሬሽን እንደሚሰራ በትብብር ከሁሉም ሃይማኖቶች ውስጥ ከእስልምና፣ ከኦርቶዶክስ፣ ከፕሮቴስታንት አንድ ላይ ሆነው አንድ ላይ ሆነው አንደኛ የትክክለኛ አማኞችን ስም የሚያስጠፉ ሁለተኛው እምነቱን የማይወክሉ የመጣንበት የሚሉትን እምነት የማይወክሉ ለምሳሌ የባዕድ አምልኮ ውስጥ ሆነ የፕሮቴስታንት እምነት ተከታይ ከሆነ ያንን እምነት ይወክላሉ ብዬ አላምንም። ኦርቶዶክስም ውስጥ እንደዛው። ለስሙ መስቀል አንገቱ ላይ አድርገው ክርስቲያን ነኝ ወይም ኦርቶዶክስ ነኝ እያለ ከሴጣን ጋር ውሎ የሚያድር በፍጹም የተዋህዶ እምነትን ሊወክል አይችልም። በፍጹም እሱ አስመሳይ ነው። እስልምና ሙስትም እንደዛው። እና የሚገርምን የታዘብኩትን ነው የምነግር። እኔ የምኖርበት አካባቢ ላይ ተመልክቻለሁ። በህቡ የሚንቀሳቀሱ ነገር ግን ከሶስቱም እምነት ነው የመጣ ነው ብሎ አንድ ላይ ኮላቦሬሽን ፈጥረው የመናፈስቱን አለም አሰራር ፕሮሞት የሚያደርጉ ሰዎችን ታዝቤያለሁ፣ ነው ያለው። ስለዚህ መታዘብ ብቻ አይደለም፣ በዛ ውስጥም አልፎ ሰለባ ሆኗል እንደተመለከትነው ማለት ነው። ይህን ነገር ማን ነው የሚያስቆመው? ለዚህ ነገር ማን ነው ኃላፊነት የሚወስደው? የሚወስደው ኃላፊነት የሚወስድ አይኖር ግዴላቸውም። እና ምዚህ ውስጥ በደንብ ለነገራችሁ የምፈልገው ሁሌ ከሆነ ሰው የሆነ ነገር አንጠብቅ፣ ከሆነ ሰው የሆነ ፕሮቴክሽን አንጠብቅ። እኛ ምን እያደረግን ነው? እኛ ምን እያደረግን ነው? ዛሬ እኛ ሰለባ ባነውን ነገ የሚደርስብንን ነገር አናቅም። ስለዚህ ሁሌ አለርት መሆን አለብን። ሁሌ ጥንቁቅ መሆን አለብን። ጥንቁቅ የሚሆነው ዝም ብሎ አይደለም። መንፈሳዊ ሕይወት ላይ ከመቼውም ጊዜ በላይ ብርቱ መሆን ያለብን በዚህ ዘመን ነው። በከፋው ዘመን፣ ክፎች በበዙበት ዘመን፣ ከበጎች ይልቅ የተኩላዎች ቁጥር እየበረከተ በመጣበት ዘመን ላይ ወደድንም ጠላንም ጣፈጠንም መረረንም ሌላ ምንም አይነት አማራጭ የለንም ከመስገድ ከመጸለይ ላይ የጸሎት ቤት አዘጋጅቶ ሁሌ እንደ ወታደር ሬዲ ሆኖ ራስን ከማዘጋጀት ውጪ ሌላ ምንም አማራጭ የለም። አይምሰላችሁ አጠገባችሁ የእግዚአብሔር ሰው ሆኖ የቀረባችሁ ለእግዚአብሔር ሰው አይደለም። አጠገባችሁ የእግዚአብሔር ሰው ሆኖ ቀርቧችሁ፣ ይሄማ የእግዚአብሔር ሰው ነው ብላችሁ ያላችሁት ሰው ነገ ምን እንደሚያደርጋችሁ አታውቁም። እየተመለከትን ስለሆነ ማለት ነው እና በየግላችን በየግላችን ኮርስ እግዚአብሔር ረርቶን እውነተኛ የሆኑ አሚረዱን የመንፈስ መንፈሳዊ አባቶች ካገ የነሳ ነው። ካልሆነ ግን ካልሆነ ግን አሳይመንቱ የራሳችን ነው። የቤት ስራው የሚቆየው እኛን ነው። ማንንም አይደለም። ማንንም አይደለም። ከዛ በኋላ ልጅ እንግዲህ ይሄ ሁሉ ነገር ከተፈጸመበት በኋላ ታዝብ ያለው ያለውን ነገር የነገርኳችሁን ከታዘበ በኋላ እሱም ላይ ነገር ከደረሰበት በኋላ ትዳሩን ከፈታም በኋላ ህይወቱ በጣም እየተመሰቃቀል እንደመጣ ነው የነገረኝ። ጎበዝ ነው ብዙ የስራ ልምድ አለው። ነገር ግን ነገሮች እንደበፊቱ ሊቀጥሉ አልቻሉ። የተወሰነ ጊዜ ስራ ፈጥቼ ነበር አለ። ከዛ በኋላ ግን እንደገና ስራውን ለመቀጠል ቢሞክርም ነገሮች መዘጋት ነው ወይም መዘጋጋት ነው የጀመሩት። ሁሌ እንደዛ ነው መንፈሳዊ ጊያ ላይ አፔን ዳውን አለ የምንለው ለዛ ነው። እና በተለይ ደግሞ እንደዚህ አይነት ክፉ ነገሮች ሲላኩባቸው ወይም ደግሞ የክፉ ነገር አሁን እኛ የምንናገረው ነገር ሰለባ ስትሆኑ ብዙ ነገሮች ይበለሻሻሉ፣ ብዙ ነገሮች ይደነቃቀፋሉ፣ መንገድ ይዘጋጋል፣ ህይወታችንን እንድንጠላ እንገደዳለን። ምክንያቱም ላያችን ላይ የተላከው የተዋረስነው መንፈስ መንፈስ በውስጣችን የገባው መንፈስ እንደዚ አይነት ማይነስ ሴታፕ እንዲኖረን ነው የሚፈልገው፣ ተስፋ እንድንቆርጥ ገንዘብ እንዳይኖረን ስኬታማ እንዳንሆን እነዚህ ሁሉ ነገሮች ደግሞ ተጠራቅመ ህይወታችን መሆን ሲጀምሩ እንድንበሳጭ ከዛ በኋላ በህይወት ላይ በእግዚአብሔር ላይ ተስፋ እንድንቆርጥ የመጨረሻው ስቴፕ ላይ ደግሞ ራሳችን ሱሳይድ እንድናደርግ ይሄ የሰይጣን ሴራ ሊገባን ይገባል። አለበለዚያ አለበለዚያ እንደመጣን ሳንደሰት እንደመጣን ነው የምናልፈው፣ እና በዛ አይነት ፕሮሰስ ውስጥ ደግሞ ማለፍ የሚፈልግ ሰው የለም። ምክንያቱም እግዚአብሔር እኛ ሲፈጥር ዝምሏል ነው። በምክንያት ነው የፈጠረን በዓላማ ነው የፈጠረን። እዚህ ምድር ላይ ያለን እሱን እያከበርን እሱን እያመሰግንን ለእሱ ክብርና ምስጋና እየሰጠን ተልኳችንን ፈጽመን እንድንሄድ ነው የሚፈልገው እንጂ እንደመጣ እንድንሄድ አይፈልግም። እያንዳንዱ ሰው እኔ በዓላማ ነው የተፈጠረው ብዬ ነው የማምነው። እግዚአብሔር ያለ ምክንያት ያለ ዓላማ ሰዎችን አይፈጥርም። ግን ምን ያህሎቻችን ይሄ ገብቶናል? አንዳንዱ እንደመጣ በደመነፍስ ሲንከላወስ ኖሮ በደመነፍስ ያልፋል። ስለዚህ የእሱ የህይወት ታሪክ ምንድን ነው የሚሆነው? ተወለደ፣ አደገ፣ አረጀ፣ ሞተ ነው። አሻራ እንኳን አይኖረውም። ሴጣን ደግሞ የሚፈልገው ያንን ነው ያለምንም አሻራ። ምክንያቱም በዚህ ውስጥ የእግዚአብሔር ክብር እንዳይገለጥ ስለሚፈልግ፣ የሰው ልጆች የመጡበት ዓላማ ሲገባቸው እግዚአብሔርን ሁሌም እያመሰገኑ ነው የሚኖሩት፣ ሁሌም እግዚአብሔርን እያከበሩ ነው የሚኖሩት። ያ እንዲሆን ደግሞ ሴጣን አይፈልገው። ስለዚህ ውጊያው ለዛ ነው። እና ይሄ ሊገባን ይገባል። ይሄ የማይገባን ከሆነ ግን በተለያየ ምክንያት በመናፍስት ውጊያ እንጠቃለን። ስለዚህ መጨረሻችን እማያምር ይሆናል። እና ይሄ ሊገባን ይገባል። ከመቸም ጊዜ በላይ አሁን አሁ በጣም እኛ አገር ሪሰርች የማድረግ በዚህ አይነት ጉዳይ ላይ ስፕሪችዋል ዋርፌሩ ላይ ትክክለኛ የሆነ ሪሰርች የማድረግ ልምዱ ስለሌለ ነው እንጂ ሪሰርች የማድረግ ልምዱ ቢኖረን ስንትና ስንት ገበና በተመለከትን ስንትና ስንት አስደንጋጭ ውጤቶችን በተመለከትን። እና እንደውም አንድ ሰሞን በዚህ ጉዳይ ላይ ለምድ ነው ስተዲ ወይም ጥናት የማይደረገው አናደርጎችን ሰርች ሲያደርግ ዴማኖሎጂ ላይ እንኳን የትና የተጻፉ መጽፎች አሉ። አሁን እንደዚህ አይነት ነገር የሚያቅራቸው ሰዎች አሉ። ምክንያቱም ተቆርቋሪ መስለው ተቆርቋሪ መስለው ያ ነገር እንዳይገለጥ የሚፈልጉ ሰዎች አሉ። ግን ከአንድ ነገር ለመዳን ስለዛ ነገር በደንብ የማወቅ ወይ ደግሞ ማወቅ ይኖርብናል። አንድ ነገር ካላወቀው እንኳን ልትዋጋው ይቅርና ስለዛ ጉዳይ ምንም አይነት ግንዛቤ ሊኖረው አይገባም። የሆነ ነገርን ለመዋጋ ስለዛ ነገር በደንብ የማወቅ ትሬንዱ ወይም ቴንደንሲው ዝንባሌው ሊኖር ይገባል። ይሄ ብዙም እኛ ሀገር ውስጥ የተለመደ አይደለም። ለዛም ነው ብዙዎቻችን ብዙ ጊዜ የምንጠቀው ማለት ነው፣ ብዙ ጊዜ ለነዚህ አይነት ነገር የምንጋለጠው ለዛ ነው። ምንም አይነት ግንዛቤው ስለሌለን ማለት ነው። ምንም አይነት ግንዛቤው ስለሌለን እና እንግዲህ በብዙ እንደሚደርሱኝ ታሪኮች አሁንም የተረዳሁት የታዘብኩት ነገር ምንድነው፣ አብዛኛው ሰው ሬሽ ቢወጣ በጣም በጣም እም ከ ከ ከሰባ ፐርሰንት በላይ በዛ አይነት ነገር እንደተጠቃ አመላካች ነው። ምክንያቱም በየቀኑ የሚደውሉኝ ሰዎች ሪጅስተር ባደርግና ወር ላይ ወር ላይ ዳታውን ባወጣው ቁጥሩ ከዛ ቢበረክት ነው እንጂ አያንስም፣ አያንስም። ስለዚህ አብዛኞቻችን የዛ ሰለባ እየሆንን ነው ማለት ነው። ይሄ ነገር ደግሞ መቀጠል የለበትም። ስለዚህ ልነቃ ይገባል ልላችሁ ፈልጌ ነው። እንግዲህ የዛሬው መነሻ የወንድማችን ታሪክ ይሁን እንጂ በነዛ አይነት ሁኔታ ውስጥ ብዙ ያለፋችሁ ሰዎች በቅርብ ሰዎቻችሁ የተከዳችሁ ብቻ ሳትሆኑ ለደም ግብርነት ተላልፋቸው የተሰጣቸው ሰዎች ልትኖሩ እንደምትችሉ ምንም አልጠራጠርም። ምንም አልጠራጠርም። ምን አይነት ነገር ያው ይፋውትን ስለማንናገር ነው። ስለዚህ ከእንደዚህ አይነት ሁኔታ ለመዳን ራሳችንን ለመጠበቅ ወደ እግዚአብሔር እንመለስ። በጸሎት እንትጋ፣ በቁርባን እንትጋ፣ በመስገት እንጽጋ ፈጣሪ በመማጠር በመንበርከክ እነት ጋር ሌላ አቋራጭ መንገድ ስለሌለላችሁ፣ ፈልጌ ነው እንግዲህ በዚህ ላይ የተሰማችሁን አስተያየት እንደምንጊዜው በሀሳብ መስጫው ሳጥን ውስጥ አስቀምጡልኝ። በቀጣይ በሌላ አመራ ግብር የምንገናኝ ነው የሚሆነው እስከዛው ግን በያላችሁበት ሰላም